በቃ እንዳላስቀይም ከፈልግ ሁለተኛ እዚህ ቤት እንዳትመጣ። እኔ ደግሞ ውጭ በምፈልግበት ሰዓት እስካላገኞች ድረስ እመጣለሁ። ካልተመቸኝስ ሰሊና ቤት ውስጥ አንድ የምትዩ ስራም የለሽም እኮ እና ለምን አይመችሽም ታዲያ? በቃ እሺ፣ አሁን ሂድ ፕሊዝ። ሰሊና እንደዚህ አትበይኝ። ነው እሱ ነው ኖኤል ማለት ኦኬ፣ ጥሩ ነው። ሄይ ታደስ፣ ገብቼ ልውሰድ፣ በኋላ እናወራለን። ሂድልኝ ሂድልኝ። አሁን እኔ ምለው ከቤተሰብ ጋር ነው የምኖረው አልሽኝም? ነበር አግብተሽ ነው ያለሽ እንዲፈለግ ከማሰብ ትችላል። አሁን ሂድልኝ። ትናንትና አክስትሽን እያወሯት ነበር። እዚህ ሰፈር ምንም አይነት ዘመድ እንደሌለች ነበር የነገረች። ጥሩ ነው ጥሩ እንኳን ጠየካት። ሲጀመር እኮ አንተ ስለኔ ለማጣራት ምንም በቂ ምክንያት የለህም፣ ለምን ትጠይቃታለህ? እንዴ ስለማፈቅርሽ፣ ለአገባሽ ስለምፈልግ። አድን በፈለግከው ሰዓት መጥተህ እግረ መንገድን ስታገኘኝ ነው ፍቅር ያገረሸብህ። እግረ መንገድ እንዳልሆንና በደንብ ስፈልግሽ እንደነበረ እነግርሻለሁ። ማመን ካልፈለግሽና ከይላሶ ጋር ህይወት ከጀመርሽ በግልጽ ንገሪኝ። ይችን ልጅ እውነትም አላውቃትም ማለት ነው እውነትም እየተሸወድኩ ነው ማለት ነው። ዳግምም ሳራም የሚሉት እውነት ነው ማለት ነው። እኔ ነኝ እኮ የደነዘዝኩት፣ እኔ ነኝ እኮ የታወርኩት፣ እኔ ነኝ የሚሉትን አልሰማም ያልኩ። እሺ አሁን ውጣልኝ። እሺ አሁን ሂድልኝ። ላውራው እፈልጋለሁ። ባልሽ መሆኑን ላረጋግጥ እፈልጋለሁ። ሌላ ነገር ከመፈጠሩ በፊት ሂድ። አልሄድም። ትሄዳለህ።

ሄሄ፣ ላናግር እፈልጋለሁ ሄ፣ አቶ ቢኒያም። እኔ ራሴ በደንብ ላናግር እፈልግ ነበር። ጥሩ ስንፈላለግ ነበራ፣ አይገርምም። እኔ ምለው ሰላም ምን ነች? ስለ እሷ ጉዳይ በደንብ ማወቅ እፈልጋለሁ። ሰላም ማለት ከራሴ በላይ አስበልጬ የምወዳት የማፈቅራት፣ ሁሉ ነገሬ፣ ህይወቴን ሳይቀር ልሰጣት የምፈልጋት የወደፊት ሚስቴ ነች። ኢትዮጵያኖች በቃ፣ ህይወታችሁ ሙሉ ተረት ተረት ሆና ደሞኩ ሲያምርባችሁ አይደል? ተረት ተረት መሰለህ አይደል? ለማንኛውም እኔ ማለት አሁን የዘረዘርከሆን ሁሉ ተረት ለመተረት ሳልበቃ የግላ ያደረግኳት የድሮም የአሁንም የወደፊቷ አባሏን እንደዛ እንደምታስበቃለሁ። ግን አሁን ያስቆምኩህ ሀሳብህ እንደማይሳካል ነገር ነው። ሰላምን እኔ በህይወት ቆሜ ለማንም አሳልፌ አልሰጥም። መጀመሪያውንም እኮ የኔ ነበረች። ያንተ ያልሆነ ነገር ደግሞ አንተ ሰጪ ነሺ ያደረገ ማን ነው? ሰላም ያንተ አይደለችም። ረስታት ነበር ለዘመናት። ካጠግቧ አልነበርክም እንደፈለግ ስትሆን ኖረህ በፈለግከው ሰዓት መጥተህ የራስህ ልታረጋት የምትችላ ሴት አይደለችም። ማድረግ ከቻልኩስ? አችልም። ይኸውልህ አቶ ቢኒያም እኔ ብዙ የማላውቀውና በብዥታ ውስጥ ስኖር የነበረውን ነገር ስላጣራልኝ አመሰግናለሁ። እውነት ለመናገር የቤተሰብ ቤት ነው ስላለችኝ ማን ምኗ እንደሆነ ለማጣራት ጊዜው አልነበረኝም። አሁን ግን እውነቱን አውቅ ያለሁ ወይ፣ አንተም መርጣ እዛ ቤት ታድራለች ወይ፣ እኔም መርጣ ዛሬውኑ ከዛ ቤት ትወጣለች። አረ ጭራሽም ልታስወጣት እያሰብክ ነው? ስማኝ፣ ዛሬውኑ ዛሬውኑ እንድትወጣ ነው ማድረገው። እሺ እናያለን፣ እሱን አብረን እናያለን፣ እናያለን። ሰላም የኔ ልጅ። ወይ አክስቴ፣ እንዴት ነሽ? ልኝ ባክሽ፣ ፈጣሪ መስገን። አክስቴ፣ ደህና ነኝ። የማያልፍ ነገር የለም፣ ሁሉም ነገር አለፈ። እሰይ፣ ፈጣሪ መስገን፣ የኔ ልጅ። አሚን አሚን። አክስቴ፣ በእርግጥ ቤተሰብ አይደሉም፣ ግን በዛ በጭንቅ ሰዓት ከጎን የነበሩ ቤተሰብ እራሱ ማይከፍለውን መስዋዕትነት ይከፈሉልኝ መልካም ሰዎች ስለሆኑ ነው እንደዛ እያልኩ ነው የማወራው። ይሁን የእኔ ልጅ። እንደው ለጥብቅ ጉዳይ ፈልጌሽ ነበረ። ዛሬ ከሆነ ዛሬ ነበር የፈለጉሽ። አረ ዛሬ አልችልም፣ በጭራሽ አልችልም አክስቴ። ባይሆን ነገ አስፈቅጃቸው፣ እሺ ካሉ ይሞክራለሁ። እሺ፣ እሺ፣ በቃ ቻው። እሺ፣ እሺ፣ ቻው። አይሆንም፣ አለች። ይህንን ጉዳይ በኔ ጣለው። እንኳንም አወቅኩኝ፣ እንኳንም አላገባች። ደግሞ ከዚህ በኋላ ያለውን ለኔቶ በኔ ጣለው፣ ችግር የለው። ግን እኮ በፍቅር የሚፈልጋ ሰው ጋር ነው ያለችው። በአንድ ቀን አዳር መቼም ከዚህ በፊት ከተፈጠረው የተለየ ነገር ሊፈጠር አይችልም። ደውዬላት ስለማላቅ ዛሬውኑ ደውዬ ዛሬውኑ ብዬ ከማስገድዳት ብዬ እኮ ነው። ነገ ደውዬላት የማትመጣ ከሆነ ያለችበት ድረስ ይሄዳለሁ። ወይዘሮ ፈንቶ የእኔና የእሷ ነገር ከልጅነት ጀምሮ እንደሆነ ያውቃሉ አይደል? እውነት ነው የኔ ልጅ፣ ከእኔ በላይ ማንም ያውቃል የለም። ወይዘሮ ፈንቶ እኔ በክብር ሽማግሌ ልኬ ሰርጋት ሰርጌ በክብር አግብቻት ወደ ካናዳ ይዣት ሊሄድ ነው የመጣሁት። ታዲያ ይሄን ለማድረግ ማን ከልካ ያለብህ? ያለናት ብቸኛ ቤተሰብ እኔና እናቷ ነን። እናቷ ደግሞ ሞኛ ሞኝ ስለሆነች እኔ አድርጌ ያልኳትን ታደርጋለች። ግን እኮ ወይዘሮ ፋንቱ ሁለት ልብ የሆነች ይመስላል። ሰውየው በሆነ ነገር ሳያጠምዳት አይቀርም። እያስፈራራት ይሆን አላውቅም፣ ግን በቃ በጣም ነው የምትፈራው። እኔ ራሱ አሁን እየተከታተለ ሲዝትብኝ ነበር። አትድከም ኔ ልጅ፣ ሁሌም የደሃ ኃይሉ ዛቻው ነው። አንተ እና እሱ ምንም የምትወዳደሩ ሰዎች አይደላችሁ። ዝም ብለህ አንተ ፍቃድ ሳያልቅ ሁሉንም ነገር ጨራርሰህ እንድትመለስ፣ ለሰርግህ የሚያስፈልገውንም ለቤተሰቡ የሚደረገውንም ሁሉንም ነገር አዘጋጅ። ሆቴል ይቅርብኝ ካልክ ገንዘቡን ትሰጠኝና እኔ ድል ያለ ሰርግ ደግስልሃለሁ። አመሰግናለሁ ወይዘሮ ፋንቶ ግን ደግሞ ሁሉንም ነገር እርግጠኛው ነው ለመጀመር እሷ ከዛ ቤት መውጣት አለባት። በእኔ ጣለው አልኩ፣ ነገ ከዛ ቤት አስወጥቼ አሳያሃለሁ። እሺ ማዘሪ፣ አመሰግናለሁ። ይልቅ ቤት እንሂድ እና ቆንጆ ቡና ላፍላለን። አመሰግናለሁ ማዘር፣ የሚልበት ጉዳይ አለኝ እና እንዲሁ ቤት ባል ገባ ልትሄድ እውነት ወይዘሮ ፋንቱ፣ ነገ በቃ ሰላምዬ ስትመጣ አብሮ ያፈሉልናል። ይሁን ካልክሽ ብትገባ ግን ደስ ይለኝ ነበረ። አመሰግናለሁ፣ ለስራ ጉዳይ ኮ የሆነ ሰውን ማግኘት ስላለብኝ ነው። እሺ። እኔ ልጅ፣ ይሄ እድልማ በፍጹም አያመልጠኝም። ሰላምን አግብቶ ከሀገር ይዟት ወጣ ማለት እናትየዋን በሆነ መንገድ አስወግዶ ቤቱን ማውረስ ይቻላል ማለት ነው። እናቷ ወንድሜን ገፍታ አይደል እንዴ ላቡን ጠብ አድርጎ የሰራውን ቤት ወርሳ ቁጭ ያለችው። ለዘመናት ሲያንገበግበኝ የኖረው የወንድሜን ቤት እጅ ይገባል ማለት ነው። ደግሞ መኪና ላይ ምትሰራ ልጅ እንዴት ነብኒ ዛሬም ነገር ነው አይዞሽ የመጣሽው ምንም ቢሆን ዋናው ውሸት አለመናገር ነው ያንቺ ወሬ እውነትም ቢሆን አይጠቅም ጥፋት ብቻ ነው ለኔ ግን እንደዛ አይደለም እኔን የቀየርከባት ሴት ምን አይነት ስበና እንዳላት ስትረዳ ማየት በጣም ነው ደስ የሚለኝ ትክክለኛና እውነተኛ ሴት ለእምነቷ የምትኖር ተንኮል ለመስራት ጉድጓድ ስትቆፍር የማታድር ቀጥተኛ ሴት እንደሆነች ነው የተረዳሁት እና ይሄ ነው ደስ ያለሽ? እና እንደዛ ስለሆነች ነው በገዛ ቤትህ በገዛ መኝታ እንደፈለገችው እንድትሆን ይፈቀድክላት ይመለከትሻል። እኔ ግን ሳስበው እያረሩ መሳቅ አይነት ነገር ነው የማይብህ። ቆይ አንቺን የማላይበት ቦታ የት ሊድ ቆይ አንቺን የማላገኝበት ቦታ የት ነው እንዴ? ቆይ እሺ፣ ምን ባደርግ ነው ከህይወት የምትወጪ? አታስብ፣ ትንሽ ቀን ነው አንተ የትም መሄድ ሳይጠበቅብህ አንተን የችን ይችን ጎስቋላ ሀገር ትቻችሁ ሊሄድ ትንሽ ቀናቶች ናቸው የቀሩኝ? ምን ነው ነገ በሆነ እረ፣ ዛሬ በሆነ እንደው አሁን በሆነ። እሱ ቀን በጣም እንደምጠላኝ በደንብ ነው ያረጋገጥክልኝ። ግን ደግሞ የቱንም ያህል ብትጠላኝ፣ የቱንም ያህል ብንለያይና ብንራራቅ አንድ የሚያደርገን ነገር ግን አለ። ግቢ መኪና ውስጥ ግቢ እንዴ! ሂጂ፣ መኪና ውስጥ ግቢ እንዴ! ምንድን ነው አንቺ የምታውቂው ዶክተር ጋር ሳይሆን እኔ የማውቀው ዶክተር ጋር ሂደን ትመረመሪያለሽ። ግቢ እንዴ! ሂጂ ግቢ! እጨዋለሁ። ሁለተኛ በሕይወት የብትገቢ እገልሻለሁ። እኔና አንቺ የምንለያየው ይሄ ነው፣ እገልሻለሁ ያለን ያለን ህይወቴን አበላሽታ እንደፈለግ ከተጫወት ከቢ በኋላ ልትተውኝ እና እኔ እኔ በህይወት ቆሜ እየሄድኩኝ አንተ ሰላምን አግብታ አትቀመጥም። ስንት ዘመን ሙሉ ብትሞቺ ሙች ብላ አንድም ቀን ያልደወለች ዛሬ ደወለች። ለምን ነው? ኤልን ስላየች ብር ስላየች እቺ ይጠቅመኝ ዛሬ መጣሽ? እቺ እንገናኛለን አላልሽኝም ነበር? መጀመሪያ ቁጭ በሰፊ ነው ቢኒያም በኔና በእሱ መካከል ያለውን የፍቅር ግንኙነት ማንም ሰው እንዲያውቅበት አይፈልግም ብዬ ነግሬሽ ነበር? ታዲያ ማን አወቀ? የባህሉ ዜማ አብረን ማዳራችንን ነግረሸዋል። አልነገርኩትም። ነግረሸዋል ማለት ነገረችኝ አለ አብረን ማዳራችንን ጠየቀኝ። አንቺ ካልነገርሽው ደግሞ ሌላ ማንም ሰው ሊነግረው አይችልም። እሱ አያውቅም፣ እንደ ሌላ ሰው የሚነግረው አያውቅም፣ ማለቴ እያወራሁት ያለሁት ነገር አንቺ ካልነገርሽው ማንም ሰው ሊነግረው አይችልም። አልነገርኩትም ግን ደግሞ ብነግረው ራሱ አንቺ እንዳልሽ አይደለም ነገር ሁሉ ቢኒያም ከአንቺ ጋር እያለ የደበቀው ግንኙነት የለም። እሱ አንቺ ነው የመለከትሽም እና ደግሞ ፊዚካሊ ስመለከትሽ ምንም እርጉዝ አስመስኛ የማትረቢያ ሀኪም ስለሆንሽ ይሆናላ አይ ሙዬን እንኳን በደንብ ነው ማውቀው ከፈለግሽ ደግሞ ለዚህ ጉዳይ ብዬ የገዛሁት ፕሪግናንሲ ቴስት አለ በሱ ቼክ ማድረግ እንችላለን። ምን ምን አለ የእርግዝና ቼክ ማድረጊያ ቴስተር ነው ለምን በሱ ቼክ አድርገን እውነቱን አናረጋግጥም? አናረጋግጥም። ሲጀመር አንቺ ማነሽ? እኔን ቼክ አርግሽ የምታረጋግጭው? ባቀናበርሽው ተረውሸት ብዙ ሰው እየሸወርሽ ስለሆነ ደግ አደረግኩ። ምን ታመጫለሽ? ምንም አላመጣም ግን በጣም አዘንኩልሽ። ይህንን መጥፎ ትብትብ እያጠነጠንሽ ከምትሰቃይ በቀጥታ ብትጂ ሁሉም ነገር በእጅሽ ነበር። አሁንም በእጄ ነው። ማንም ከእጄ የሚቀማኝ የለም። ይሁን። ለማንኛውም የጠራሁሽ ለዚህ ጉዳይ ነበር ቼክ አድርጎ ለማረጋገጥ አይሆንም ካልሽ ግን መሄድ ትችያለሽ። አንቺ ብለሽኛ አደለም የሚሄደው ግን። አሁንም በድካሜ አንድ ነገር ላስታውስሽ፣ ከቢኒያም ጋር ምንም አይነት ነገር መጀመር አደለም። ማሰብ ራሱ ያስገድላል። አንገትሽን ቆርጬ ነው ጫካ የምጥልልሽ። ገባሽ? እሺ በቃ እንደዛ ታደርጊያለሽ። አሁን ውጪ። ወይኔ ሳራ፣ እየሰራተኛ፣ ጥጋበኛ በአንቺ ልክ አላየሁም። ውጪ። ታያለሽ፣ እኔ ሳራ አደለሁም። ልክ ነው። ማስ ውጫልሽ እኮ እርግዝና የሚባል ነገር የለም ማለት ነው። ሁሉም ድራማ ነው። ሄሎ የሚያፈቅረው ሰው ጋር እየኖረች ነው። ከቤተሰብ ጋር ነው የምኖረው ያለችው? እውነታውን አረጋገጥክ? ማለት ነው። አንቺም ታውቂ ነበር? አዎ። እንዳትጎዳ ብዬሽ ነው እንጂ እውነቱን ያልነገርኩህ እንደዛ እንደነበር አውቅ ነበር። ይሄንን ከሰላም በፍጹም አልጠበቅም፣ ከሰላም አፉ ውሸት በፍጹም አልጠብቅም። ጓደኛዬም እንደዛ እያለ ነው? አንዴ እና ሳይታማብኝ አንዴ አክስቴ እንደዚህ ሆና ምናምን ምናምን እያለች ገንዘቡን በሙሉ ላጣርጋ በልታ ወደዛ ሄደች ያለችው በቀሽ ለማንኛውም ከንቺ ጋር ዛሬን ብቻ ነው የምናድረው። ማለት ዛሬ ብቻ ማለት? ዛሬ ክስቶን አግኝቻት ነበር እና ነገ ከዛ ቤት እንድትወጣ አደርጋለሁ ብላኛለች። ስለዚህ ከነገ ጀምሮ ከሰላም ጋር ስለመሆን። አንቺን አልፈልግሽም እያልከኝ ነው? በቃ ወንዶች ስትባሉ ሁላችሁም አንድ አይነት ናቸው አይደል? ስሜታችሁ እንዳይጓደልባችሁ ብቻ ነው የምትፈልጉት። ማለት ሁሉንም ወንድ ሞክረሻ እንዴ? የስራችሁን ስጣችሁ። በሴት ልጅ ላይ ግብ የትም አያደርስም። ያፈቀረ ልብ ደግሞ ታውቃለህ፣ ቢያዝነብህ ይደርስብሃል። እሺ እንዴ? አንድ ቀን እኮ ያደር ነው እና በአንድ ቀን አፈቀርኩ ምናምን ልትይ ነው እንዴ? ታዲያ ፍቅር ሳይዘኝ ነው ክብሬን አሳልፈ የሰጠው? አይ፣ እኔ እንደዚያ ነገር አይመቸኝም። የማፈቅራ ሴት እንዳለች ቀድሜ ነግሬሽ ነበር። ትላንት ደግሞ ያደር ነው በአጋጣሚ ነው። እሺ የትናንቱስ አጋጣሚ ነው ይባል፣ የዛሬው ምን ሊባል ነው እንዴ? ዛሬ ገና መች አደረን? እንደር እያልከኝ እኮ ነው። በእርግጥ ብዬሻለሁ ግን ደግሞ መቅረት ይችላል። ለምን ይቀራል? ገና ለገና ነገ ትመጣለች ብለ ነው ዛሬ የምትወስነው? እንግዲህ ፍቅር ምናምን የምትዩ ነገር አቁሚ። እኔ የሰላምን ጉዳይ ሳልጨርስ ሌላ ፍቅር ህይወት አልጀምርም። በዚህ አይነት ከሰላም ጋር ባተስማሙ ራሱ ከኔ ጋር የምንቀጥል አይመስለኝም። እሱን እርግጠኛ መሆን አልችልም። በእርግጥ ደም ግባት የሌላ ሴት ምርጫ መሆን አልችልም፣ ግን ደግሞ የነገን አላውቅም። አሁን ላይ ሀሳቤም ሁሉ ነገርም ሰላም ላይ ነው ያለው። ሰላስ አይ፣ አልበላም። በጣም ይቅርታ፣ ሁሉም ነገር ግጠምጥሞች ነው። ቤቱን አላሳየት፣ ዛሬም እንደሚመጣ አላውቅም። ከቤተሰብ ጋር ግን እንደምትኖሪ ይነግረሸዋል አይደል? አዎ ብያለሁ። ደግሞስ የቤት ሰራተኛ ነኝ ብለው አሁኑን ውጪ ነው የሚለኝ። እኔ ደግሞ መውጣት አልፈልግም። እና ምን እያሰብሽ ነው? ማለቴ ሁሌም እዚህ ቤት እየተገናኛችሁ ነው መቀጠል የፈለግሽው? አትምጣልኩት ኮ ቢኒ፣ በቃ ሁለተኛ እዚህ እንዳመጣ ብያዋለሁ። አትምጣ ጣ ስላልሽው የሚቀር ይመስልሻል? ታዲያ ምን ልበለው? ቢኒ እስኪ ሀሳብ ስጠኝ። ምን ብሎ ነው የማይመጣው? አንቺ የትና በምን መልኩ ነው እሱ ማግኘት የፈለግሽው? አረኔ ጭራሽ ማግኘት አልፈልግም። ታፈቅሮ ያለሽ እኮ አይደል እንዴ? እርግጠኛ አይደለውም። በእርግጥ ድሮ አፈቅረው ነበር። እሻ አሁን ላይ ለሱ ምን አይነት ስሜት ነው የሚሰማሽ? የተወዛገበ አይነት ነገር፣ የተወዛገበ ስሜት እና በተወዘጋገበ ስሜት ነው ከእሱ ጋር መቀጠል ያሰብሽው? አክስቴ ደወለች። አክስቴ ማለት ኬት ማለት አውርተሽኝ አታቂም እኮ ቡልቡል፣ ቡልቡላ። አንድ አክስት አለች የአባቴ እህት ናት። እና አባቴ ከሞተ ጀምሮ ከእናቴ ጋር በንብረት ስለተጣሉ ከኔም ጋር ብዙ አንቀራረብ የጋራ ንብረት አላችሁ ማለት ነው። ምን ንብረት አለ ብለህ ነው? ዝም ብሎ በሚረባውም በማይረባውም ነገር ነው የተጣሉት። ታዲያ እነሱ ሲሳሳቱ አንችም ትሳሳቻለሽ እንዴ? አንሺና አናግሪያቸው። ምናልባት ስህተታቸው ገብቷቸው ተጸጽተው ይሆናል። እሺ፣ አወራታለሁ። እሺ የእኔ ልበቀና ለዚህ ከሆነ ማፈቀ ፍጹም ንጹሕና ከራስ ጥቅም ይልቅ የሰዎችን ደስታ የምታስቀድም ከልብሰው ስለሆን ከሆነማ፣ ፍቅር መጣ አሁን። የኔን ምን ይሉታል? ምንድን ነው እንዳል ነግራት። አቅቦ የያዘኝ ነገር እሺ። ከዚህ በፊት ምክንያት ነበረ ይልበል። አሁን ምክንያቴ ምንድን ነው? ምንም ምላሴን አስሮ የያዘው ዛሬ ነገ ማለቴ ብቻ ነው። ከዚህ በላይ መታገስ አጉል መፈላሰፍ ነው። እኔ እምለው እዛ ውጪ ግን ከሰላም የተሻሉ ሴቶች የሉም እንዴ? መሻል ሴት በደምግባቱ ነው ወይስ ሄዶድ እዛ በእናትህ ምንድነው፣ ደም ባንክ ነው እንዴ የምትሰራው? እኔ አሁን በዚህ ሰዓት የተሻለ ያልተሻለ ምርጫ ውስጥ ለምንድን ነው የምገቡ? እኔ አሁን በዚህ ሰዓት የምፈልገው አግብታኝ ልጅ ወልዳልኝ፣ ሰብሳቢ ያጣው ንብረቴን የምትቆጣጠር ሴት ነው የምፈልገው። እሺ፣ ምን ያህል ንብረት አለ? ለመኖር በቂ የሆነ ንብረት አለኝ። ከዚህ በኋላ ባልሰራም ብሰራም፣ እኔንም ቤተሰቦቼንም አንቀባሮ የሚያኖር ንብረት አለኝ። እና በዚህ ሁሉ ንብረት ስም ነው ሰላምን የምታስገባት ታዲያ? ካገባው ኔ ማለት ይሷ አይደል? ሌላም ሴት ብታገባ እንደዛ ነው የምታደርገው ማለት ነው። እና እንዴት እንዲሆን ፈልገሽ ማለት? ምናልባት አልባት ብትጣሉ ምናምን ያው ለቅድመ ጥንቃቄ በግማሽ ንብረት ካስገባህት ብዬ ነው። ሄሄ እኔ እንደዚህ አይነት የዘቀጠና የወረደ አሳሰብ የለኝም። ይሄ ሀብት አግኝቶ የማያውቁ የዳዎች አስተሳሰብ ነው። ጥሩ አስተሳሰብ ነው ያለ። ለማንኛውም ቺርስ ይሄን እድልማ በፍጹም አሳልፌ አልሰጥም። ከምን ጊዜውን በላይ ጭንቅላቴ መጠቀም ያለብኝ አሁን ነው። ሳራ ሳራ ሳራ የሴት ምሳሌ እኮ ነሽ። ይህን ሁሉ እንዲጨነቅ የሚያደርገኝ ስህተትን መፍራት ነው። ማፍቀር ደግሞ መሳሳት አይደለም። ሲቀጥልም የግዴታ ሁሌም ትክክል መሆን አይጠበቅብኝም። የበለጠ ስህተት የምሰራው ከዚህ በላይ ታግሼ እስከ መጨረሻው ባጣት ነው። እራስ እንደሆነ አልበላም ብላኝ፣ ቡና አላፍላ? አይ አልፈልግም። ምናልባት ለራስሽ ከፈልግሽ። አይ እኔ እንኳን ይቅርብኝ፣ እንቅልፍ ይነሳኛል። ጥሩኗ አንድ እኩል እንሆናለን። ኧረ እባክህ ሰሞኑን እንቅልፍ እየተኝህ አይደለም አይደል? ሰሞኑን ሳይሆን ለብዙ ወራቶች። የምርህና? እንደዛ ነገር ለዛ ነው ማለት ነው፣ ሁሌም በሌሊት የምትነሳው። ሁ ምናልባት እንቅልፍ የሚነሳኝን ነገር ሳይ ከተሻለ ብዬ ነው በሌሊት ወደ ኪችን የምሮጠው። እሺ። ግን ሰላም፣ ወይዬ ቢኒ፣ ይው ልጅ ሰላም። አሁንም የተወሰኑ ነገሮች እስኪጣሩ በደምብ እስከምትረጋጊ ድረስ ነገሮች መስመር እስከምታስይዥ ድረስ ብታገዝሽ ደስ ይለኝ ነበር፣ ግን አልቻልኩም። ብችልም ከዚህ በላይ ታግሶ መቆየት አልችልም። ቢኒ፣ ምንድን ነው ሰላምዬ? አፈቅርሻለሁ። ምን ለራሴ ግራ እስከሚገባኝ ድረስ ሌላ ነገር ማሰብ እስከማልችል ድረስ ሰላም፣ ያፍቅሬሻለሁ በቃ እንደ እብድ አፍቅሬሻለሁ። ሰላም ከአንቺ ፍቅር ይዞኛል።